ሽ ደች እንግዲህ፣ ይህን ይመስላል ፈጭቸዋለሁ። ካሜራውን እንቆላልና እና ስኳር ማንላ ርጌጥ ፈጭቸዋለ ወይ አሁን ደግሞ ቤኪንግ ፓውደር ጨምርበት፣ ያለው ቤኪንግ ፓውደር የሻርቦ ሞጊያ፣ ትንሽ ሄል። ትንሽ ሄል ጨምርበት፣ ያለው የተፈጨ ሄል፣ ትንሽ ጨው ሳይበዛ። ብዙም አይደለም ትንሽ ከዛ ደግሞ ያው የምትፈልጉትን ያክል ዱቄት ትጨምራላችሁ። በቃ የሚያቀኑ ከዛ ትንሽ ነው ትጨምራላችሁ። በወተትም መስራት ትችላላችሁ በፍሬሽ ወተት። እኔ ግን ውሃነ ተጠቀምኩት። ከዛ ትንሽ እርድ እጠቀማለሁ። አሁን ይህንን በደንብ መፍጨት ነው። እሺ ወዶች እንግዲህ በዚህ መልኩ ፈጭቻለሁ፣ በደንብ ፈጭቻለሁ። አሁን ይሄንን ላንድ ሰዓት ያክል ተዋለሁ። ኮፈስ ከሚል ነው ይገራት ማለት ነው። ላንድ ሰዓት ያክል ይቀመጣል።

ያው እንግዲህ በዚህ መልኩ አስቀምጫዋለሁ። ቢያንስ እስከ አንድ ሰዓት ድረስ መቀመጥ አለበት። እስከዛው አብራችሁን ቆዩ። እሺ ውቶች እንግዲህ ያው አንድ ሰዓት ምናምን ይመጣል። አሁን እየጋገርኩ ነው። መጥበሻ ምክሎልኛል። ማሻላ አሌክ ያለሁ ደግሞ ያሺ ዘርዘርልሽ ነው የሚባለው። እናማ አንድ ዘርጌ ሰርቼ ለልጆቼ ቁርስ ለወስድ ነው። ልጆቼ ገና አልተነሱም፣ እያንቆራፉ ነው እላችኋለሁኝ። ይህም ሰርቼ ጨርሼ የለው አርፍቼ ነው የተነሳሁት። አመዳሚ የሚለችም ተሰፍራለች የበሰለልንነውእንግዲህ በዝመልኩ የመዳም ቅመሞችዬ፣ ያው እንግዲህ ጧጧት፣ እርግጠኛ ነኝ እነ የሚሰሩት ባን ባንኬክ የምልጃል ቸባብ ነው። ኖርማል ስሙ ኦሪጂናል ስም ነው ባንኬክ።

ማሻላ ሻይ ቡና ፈላለው። ኑ አብራችሁኝ እንድበሉ ቁርስ ከኔ ጋር ነው እንዛሬ እና ማውዶችዬ። እንግዲህ ያው አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ሀሳብ አስተያየታችሁ ካላችሁ በኮሜንት አስቀምጡልኝ። ሙያ ያላችሁ እንዳሰርቡኝ ወይ ላችሁ አይዋ እንዳትሳደቡ እንዳትሳደቡ። ይህ ምጣዴን አበላሸብኝ እንጀራ መጋግርበት ነው። በዛ አይነት መልኩ እንግዲህ የጨራረስነው ነው። ትንሽ ነው አይቀርም። ብዙም ቤተሰብ የለኝም። በነገራችን ላይ ሁለት ልጆች ብቻ ናቸው፣ ለነሱ ነው። በአንድች እጅ ይዞ በአንድ ስራ እየሰራ አይመቸውም። ካሜራ ማን ካልቀጠርኩኝ አልሆነልኝ ፎቶዎችዬ። እና እንግዲህ አብራችሁ ስላላችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ። የኔ ሚጥሚጣዎች። ይህ ሚጥጣዎች ለማለት ነው። ሚጥጣ የሚለውን ተውት። እንግዲህ ምን ይመስላል? አመሰግናለሁ ስለነበራችሁ ቆይታ። ማሰላማ መልካም